የወንዳ ልጆች ዛሬ ተሰልፈው መጥተው እንግዲህ ለአብረሺ እየፎከሩ ነው። በነፃነት የመጣ በይናችን መጣ፣ የሰፈራችን ልጅ ናት። በጣም እናውቃታለንና በእሷ የመጣ በቃ በይናችን መጣ እያሉ በጣም ተሰልፈዋል። አራት ራቸው አምስት ረ ወደ ስድስት ራቸው ደግሞ ዛሬ እንግዲህ አዲስ ዩቱብ ከፍተው ነው መሰለኝ ብቻ ይፎከራሉ። ማለት ወንድ እንደ ወንድነቱ ሴት ደግሞ እንደ ሴትነቱ ማለት በቃ አብረሺ የሆነ ነገር ካለ እራሱ ይጨረሳል እንጃ፣ እናንተ ምን አገባችሁ ደግሞ? የመዳም ቅመሞች ስታስጠሉ ማለት ወለ ነገማ ኮሜት አትሮች ክሎላ ፈታ ነው የምታረጉኝ እንዴ? ቀሚሰው እሽት ቀሚስ ደግሞ ነገ ለብሳችሁ ብትመጡ ይሻላቸዋል። እንደዚህ ደግሞ ሲያስጠሉቱ አብርሽ እኮ ነው ከዚህ ያደረሳቸው ይደ የአብርሽን ስም እኮ ካልጠቀሳችሁ ማን ማንም እኮ መፈመስ አይችሉም። እናንተ ዝግላችሁ ስራቸውን አሰሩም እንዴ? ነጻነት እና ነጻነት እኮ ድብና አርጋ እኮ ያጠፋቸው። አሁን አቤልም ብሏልኝ እኔም ስለው ነበር የከረምኩኝ ደለ ለራሴ። አሁን እሺ ነጻነት አሁን በዚህ ሰዓት የመጣች ምን ፈልጋ ነው? ያንን ነገር ኦሬዲ ተመካክረው ተለያይተዋል። ከሻይ ቤት ይበሉ ከምን ይበሉ ከምን ይበሉ ከማን ሻይ ቤት ነው ሲል ነበር። ስለዚህ አሁን ነጻነት፣ አንቺ ብትፈልጊ አብርሽ ሩታን ፈቶ ወዳንቺ እንዲመጣ ነው ወይስ ምንድን ነው ነገርሽ? ኦኬ ስራ ከሆነ እኛ ችግር የለብንም ግን አንዱ በዚያ ያለ ሰው ይፎክራል፣ አንዱ በዚህ ይፈክራል። አብሔር የማለቀው ብቻ የማለቀው ምናምን ምናምን ነገር እያላችሁ ነው። ስለዚህ እናንተ በጣም ታስጠላላችሁ። መጀመሪያ አነጋገራችሁን አሳመሩ፣ ከዛ በኋላ ምን እንደሚያስከፋ ምን እንደሚባል መጀመሪያ አዋቁ። ማለት ዝም ብላችሁ ይበጣላችሁ ሁላማ አትናገሩ። ለአብረሺ ደግሞና እሱ ለእናንተ ለአምስት ለስድስት እሱ አንድ ይበቃችኋል። አይታችሁ ላይ ይሄ የእጁን ጡንቻ ስለዚህ አንዱን በራሱ አንዱን በእጁ አንዱን በእግሩ ሲላቸው፣ ያው ያኔ ሁለተኛ አይደግመንም ምናምን ነገር። የአብርሽ ደጋፊዎች በጣም ብዙ ናቸው፣ እና ስለዚህ አልጨራችሁ እናንተ። አሁን እናንተ ስታሰቡት ኦኬ፣ እስቲ አብርሽሽ ወደ ነፃነት ይሄድ እንበል። ሩታስ ሩታ እርጉዝ ናት አይደለም ሩታስ? ወይኔ ምን አይነት ዘመን ነው የደረስ፣ ነገር በጣም ይገርማል። ማት ነው ያለው። ተነስተዋል ይሻላል፣ ተነስተዋል። ሩታ ያለው ነው ሩታ በጣም ትግስተኛ ናትኝ። ሰው ሲሰድባት ሰደበኛ ትልት፣ ሲዘቅት ቋዘቅ ዘቀኛ ትል። እንደዛ እንደዛ ነገር አትበልም። ሲሆን እስኪ እናንተ መጀመሪያ ቆመን ነው ብላችሁ አስቡ እስቲ ስለ ሩታ አይደለም እና እስካሁን እስከ ሁለት አመት ደግሞ እኮ ተብሏል አደለ? ነጻነትን ከተው በኋላ ነው ከሩታ ጋር ፍቅር የጀመረ። እኛ ግን አብረሽ በጣም ይገርማል። በስንት አመቱ ፍቅር ጀምሮ ይሆን? እኛ ነበር ነሻ የምናስተናግደው ምናምናምን ነገር ሲሉ ነበረ። ያም ሆነ ይህ በስነስርዓት ተነጋገሩ፣ ቀርባችሁ ተነጋገሩ። ሩታም የራሷ ሀቅ አላትኝ። ከነጻነት ጋር ደግሞ አብረሽ ደግሞ ሁሉም ሰው እንዳለው ሁሉም ሰው በቃ ተለያይቶ ነው ወደ ሩታ የመጣ አይደለም ማለት። ይሄም በቃ አንድ ሰው ከፍቅርም ይጀምራሉ፣ ጓደኛም ሊሆን ይችላሉ ኖርማል ጓደኛ። ስለዚህ እሱ ነጻነት እንስቶ ነው ወደ ሩታ የመጣ። ሁለት አመት ሶስት አመት ተቀምጠሽ አሁን ሲያገባ አሁን የልጅ አባት ሊሆን ሲል እንደዚህ ያዙ ይልቃሉ ማለት ያው እንደ እንደኔ ብቻ ጥሩ አይደለም። አንደኛ ሴትነት ሽንም ታሰደቢ፣ ሁለተኛ ደግሞ አገራቸው ታሰደባላችሁ፣ ሶስተኛ ደግሞ ወንዶች እንደዚህ መላክ። በቃ አንቺ ጎበዝ ከሆን ሽቆ ቀረሽ መነጋገር አለብሽ አይደለ? አንድ ሰው ቀርቦ በመነጋገር ያልጨረሽው ነገር ካለች፣ ኦኬ፣ ተጨርሻለሽ። እሱ ግን ያው ተናግሯል። አዎ ከዚያ በፊት ላይፍ ነበረኝ ግን እኔ ሩታ መርጫ ብሎ ተናግሯልኛ ኛ እና ሩታም ደግሞ እንግዲህ የአብርሽ ሚስትናዴ፣ በመነጋገር ሁሉ ነገር ይፈታል። ሩታ ደግሞ አብርሽን የፈለገችውን መጠየቅ ትችላለች፣ የፈለገችውን ማናገርም ትችላለች አይደለ? ስለዚህ ሁላቸውን እንትን የምትሉ ከሩታ ነው ከሩታ ራስ ያወረድ በሉ። ሁለተኛ ፈጣሪያቸውን ፍሩ ማለት ነው። አቤል ትናትና ኤፍሬም በነገራችን ላይ አነጋገር አይችልም። ኤፍሬም ትራንክም ሲያደርግ የሆነ ቪዲዮ ሲሰራ፣ በቃ ከመሬት ተነስቶ የነጣለት ነው የሚናገር አይደለ። ስለዚህ ብዙዎች ትናንትና በኤፍሬም እኔ ደግሞ ኤፍሬምን ተረድቼዋለሁ። ግማሹን ለምን እሱ አነጋገር አይችልም። አሁን አብረሽም ብዙም አይችልም አነጋገር። ኤፍሬም በጣም በጣም ምንም ነገር አይችልም። ግን እኔ ብዙውን ተረድቼዋለሁ። ሩታ ነው ይወዳታል። ሩታ እህት ሆናትኝ ቢሆንም ግን እናንተ ያያችሁት እንትን በቃ ስለ ሩታ መጥፎነት ነው። እሱ ኤፍሪ ማነጋገር ስለምንችል ነው። አሁን ቀደም ፕራንክ ሲያደርጋት ሩታል እንዴት እንዴት ነው ደም ደም ደምን ማለት ያስለቀሳት እህቱን ሀይሚዬ ሀይሚዬ እንዴት ነው ፕራንክን ያደርጋል። በጣም አነጋገር አይችልም። እኔ በጣም ብዙ ጊዜ ስለምትያታትረው ነው በጣም ብዙ ጊዜ ከታትረዋለሁ እና ስለዚህ ነው ኤፍሬም በሩታ ላይ ጥላቻ ስለሆን ወይም ለአብረሺ ደግፎ ሳይሆን ካነጋገር ችግር ነው። አንድ ሰው የሆነ ነገር የሆነ ነገር ስታዳምጡ ግግም መብላቸው ያንን ሰው አትጥሉ ማለት ነው። ይሄ ልጅ በቃ አነጋገር አይችልም። ግን ያው ለሩታ በጣም ትልቁ ቦታ አለው። በጣም ይወዳናል፣ በጣም ያከብራታል። ስለዚህ ግን አነጋገሩ በጣም ተቃራኒ ነው። እኔ ብዙ ጊዜ ፕራክቲስ ያደርጉ ስለማያቸው ነው። ለዚያ ነው። አይ አንዳንድ ሰዎች አሁን አሁን ሩታ መሻላ ቀመምናት፣ በጣም ደስ ያለች ስትናገር ስታወራ አንድ ነገር በቃ ከመሬት ጠባይልም የሩታ የምትናገረው ነገር በጣም ደስ ያለች ቀብራራ ናት እና ዞሮ ዞሮ

ከሰዎች ትዳር መምጣቱ ጥሩ ነገር አይደለም። በተለይ ደግሞ ወንዶች ስራን ሌላ ወንዶች ነበሩ እናንተ እህቶቻችን፣ እኛ እስር ቤቱን እኛ እስር ቤቱን ለምደን ዋልኝ ብንገባ ምን ወጣለ? ዝም ብሎ ሰው መደባደብ እና ዝም ብሎ ሰው መማታት አለ እንዴ? ዝም ብሎ እኮ አይደለም። ሁሉም ህግ አለበት አይደለም? ይው ለስራ ከሆነ እኛ ችግር የለብንም። ስሩ። ብታጀራ አንድ ነን፣ አብረን እናድጋለን ስላላቸው አብረሺ ኦኬ ሊሆን ይችላል አብረሽ እናውቀዋለን አብረሽ እንደዚህ እንላለን እንዴ ቢሆንም አሁን ደግሞ በነፃነት ነፃ ተስማ በነፃነት የመጣ ቀልድ የለም ነፃነትን በጣም ደስ የምትልጃት ምናምን ነገር እኛ ደስ አለች አላለችም አሁን እኛ ከሰው ትዳር ወረድ በሉ ስለመልኳም ስለምኗም ስለምንም አይደለም። ግን ከሰው ትዳር እናንተ ራሳችሁ ሴት ሴት እህቶች አሉን ብትሉ ማለት ነው። እህቶች አሉን ብትሉ እንደዚህ አንድ ሰው ተጋብቶ እንደዚህ እርጉዝ ሆና እያያችሁት ያው ቪዲዮውን አይታቸው አይደለ የሚሁካም የናሮችን አረገዝኩ ብላ አይደለ ስለዚህ ነፃነትን ነበር መምከር ያለባችሁ ሙ ዝምብላችሁ ለቪዲዮ ወይም ለእንትን ከአንድ ሰው ትፈርዳላችሁ እና ይሄ አይሆንም። እና እኛ እንግዲህ ተደባድበን እስር ቤት እንገባለን ብለዋል፣ ግቡ እኛ ምንም አያገባንም። አቶ አብሬሽ ልናሰ ይበቃቸዋል። የአብሬሽ ጠበቃ ደግሞ ከሀ እስከ ተሞልቶ ታልኘህ እናንተ እንጨት እንጨት የመሰለ እንጨት እንጨት የመሳላቸው ታይናቸው የገጠባቸው አንድ ወኮ የሚነሳ ነገር የላቸው። ይሁን ለማንኛውም ቤተሰቦች ወይን የበላቸው ነው፣ ዘንድሮ ነው ማለት ነው። አንድ ሰው ይጨርስ ደግሞ ብቻ። አንዳንዴ ያሳስታል፣ አንዳንዴ የውነት ነግራላቸው፣ አንዳንዴ ደግሞ ብቻ ለውቀፋ፣ አንዳንዴ ስራ ነግራላቸው፣ የሆነ የሆነ ነገር ያሳምናቸዋል። በተለይ እንግዲህ በነጻነት የመጣ ቀልድ የለም። ነጻነትና አብረሺ ፍቅረኛ ነበሩ። ከዚያ በኋላ ከዚህ ላይ ትንሽ ያጠራጥራቸዋል። ይሄ ነገር እውነት ነው እንዴ? የሚል ነገር እና ሮታ እያትናደጅ ሁሉም ነገር ታዩ ዝምባያቸው ያንን ሰው ላፈልሽ፣ ያንን ሰው ምንም ላፈልሽ። በቃ አይተሽ ማለፍ አለልሽ፣ አይደለ ባልሽ? ካንቺ ጋር ነው፣ ፍቅረኛሽ ካንቺ ጋር ነው። እና ስለዚህ ካንቺ ምታስበኝ ለጤናሽ ብቻ ሰቢ፣ ለልጅሽ ብቻ። ለማንኛውም በሌላ ጊዜ ውስጥ